ሰላም ሰላም ወደ ዩቲዩብ ቻናላችን ቤተሰቦች፣ እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበረ ቪዲዮ ተመርሰ መተናል። የዛሬው ፕሮግራማችን እስከዛሬ ስንሰራችሁ ከነበሩ ቪዲዮዎች ለየት አርገን፣ ስፔሻል አርገን፣ ወጣ ገባ ሰገ አርገን ያበረ ፕሮግራም ይዘንላችሁ መተናል። ይሄን ፕሮግራም ለማዘጋጀት በጣም ብዙ ተጨንቀን፣ በዛ በጣም ብዙ ተጠበን ዩ ነው የዛሬውን ፕሮግራም ለየት ለማድረግ መተናል። ካሜራው ግን ተወል ብሏል። አሁን ፋው ብላላ ፋው ብያለሁ። እኔማ እኔም እናንተን ሰርፕራይዝ ላድርጋችሁ ብዬ ነው። የዛሬው ፕሮግራም ማለት ነው፣ የዛሬው ፕሮግራም ትንሽ ለየት ያለ ነው ብያችኋለሁ። እኛም ትንሽ ለየት ማለት አለብን። ብዙዎቻችሁ ውስጥ ጠይቁኝ ነበረ፣ የምትቀይረው ልብስ የለም ብላችሁ ነበረ። ይሄ ሱቅ ስወጣ የምለብሰው ልብስ ነው። ለማንኛውም ነው ጋይስ፣ የዛሬው ፕሮግራም ትንሽ ለየት ይላል። ወደ ፕሮግራማችን ስንገባ ዛሬ እንግዳ ይዤ እመጥቻለሁ ጋይስ፣ ዛሬ ከባድ ሶስት እንግዳ ይዤ እመጥቻለሁ። እንግዳችን በጣም ከሩቅ ከሩቅ ከሩቅ ነው የመጡት ነው። እንደባለፈው ሊሸውዳችሁ አይደለም፣ ከሩቅ ብዬ ከዚህ እንትን ምናምን ላመጣ ሳይሆን፣ ዛሬ ከሩቅ የመጣ እንግዳ ነው ያለን። እንግዳዎቻችንን ለምተዋወቅ ዝግጁ ናችሁ? ዝግጁ ናችሁ ጋይስ? ሶስት እንቆጥራለን። አንድ ሁለት ሶስት። ያው እንግዲህ ጋሴት ዛሬ እንግዲቻችን እዚጋ የምትመለከቷቸው ሶስት ሰዎች ናቸው። እሱ አከራዬ ነች፣ የአከራዮች ልጆች ናቸው። ቪዲዮ ካሰራን የቤት ኪራይ ይቀንስልኝ ስላሉ ምንም ማድረግ አይቻልም። ለማንኛውም ቤተሰቦች 16000 ፎሎወር ገብተናል ማለት ነው። 16000 ሰብስክራይበር ገብተናል። ስለዚህ ለ16000 ሰብስክራይበሮቼ ራሳችሁን አስታውቁልኝ። ከማን ጀምር? እሺ ቤተሰብ እንዴት ናችሁ? ይሄን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ እና የምታዩኝ እንግዲህ አከራዩ ነኝ። እናቱም ነኝ። ውዱ ልጄ ነው እና ስሜን ክብነሽ ይባላል። ስሜ ክብነሽ ነው። የሶስቱ ልጆች እናት ነኝ። የመጀመሪያ ልጄ መርሃዊት ትባላለች። ሲቀጥል ማትያስ፣ ሶስተኛዋ ደግሞ ማህሌት ትባላለች። እና በዚህ መልኩ ካስተዋወኳችሁን ቀጥሉ ቤተሰብ ለታላቀለታላቀ እሺ። እንግዲህ ቤተሰብ እንደተባለው ስሜ መርሃዊት ክብነሽ የመጀመሪያ ልጅ

ታናሽ ማለት ታናሽ ነው። ታውቃላችሁ፣ ያዚህ ከባድ ነው፣ ከባድ ነው። አልቻለውም እና ይሁን ችግር የለውም። ግን የቤቱ ረጅም እኔ ነኝ፣ ከሁሉም ረጅም እኔ ነኝ። በሚያሳዝኑ ሁኔታ ማን ነው ቆንጆ? ነው ማን ነው ቆንጆ? ማን ነው ቆንጆ? የመጨረሻ ልጄ ስለሆነች ቁመት መርቄላት ነው ማሳደግያት ካለመጨረሻ ላይ እና ምንድን ነው መሰላችሁ እንደሰማችሁት እዚህ ጋር የምታዩት ቤተሰቦቼ ናቸው ዘ ወይ የማትያስ የሸበላው የሸበላው ቤተሰቦች ናቸው እንግዲህ። እነዚህን ሰዎች ስታዩቸው ኒታይም ብዙ ጊዜ በመኪና ነው የሚንቀሳቀሱት፣ ግን ሰምታይምስ ምታይምስ ወክ ሊያደርጉ ይችላሉ ይችላሉ። ምናልባት ወተው ሶሻል ላይፉን ምናምን በደንብ ማየት ይፈልጋሉ። እና አንዳንድ ጊዜ ተዉ እያልኳቸው ተዉ አይሆንም እያልኳቸው በታክሲ ሄዳሉ። ሰምታይምስ ታክሲውስጥ ካገኘኋቸው ኤክስፔሪመንት እየሰሩ ነው። ካሜራ ፈልጉ፣ ካሜራ ዞር ዞር፣ ካሜራ ፈልጉ። እና እነዚህ ይመስላሉ ናቲ ያለች ወንድም እህቶቼ ናቸው እነዚህ። ችግር የለውም እና ግን የሚገርመው ነገር ምን መሰላችሁ? አሁን እኔ እዚጋ ማዘር አለች ታላቅ እህቴ መሬት ትባላለች። መሬት መልካ፣ ማትያስ መልካ፣ ማህሌት መልካ። እንዳትረሱት ያዙት እሺ፣ ሴፍ አድርጉት እና ይህን ይመስላል ቤተሰቦች። የሚገርማችሁ ነገር ከእነዚህ ሰዎች ለየት የሚያደርገኝ ሶስት ነገር አለ። የመጀመሪያው በትምህርት የተሳካልኝ እኔ ነኝ። በሙያም የተሳካልኝ እኔ ነኝ። በውበትም ነው። ከቤቱ ወጣም ወጣ ብዬ ነው። ባይዛቤ ሰባተኛ ክፍል እንደግሟል። እሱ እስከ አራት ነው የተማረው። አንቺ ደግሞ ሶስት ክላስ ካሜራማ ካሜራማን ይሄን ትቆርጥልኛለህ፣ ኤዲተር ይሄን ትቆርጥልኛለህ፣ ይሄን ሀገር መስማት የለበትም። እና ይኸው ነው እንዳልኳቸው ነው። ከቤቱ ትንሽ ወጣ ያልኩት እኔ ነኝ። በጣም ብዙ ሀገር ያሉ ሰዎች ከእኔ ጋር እንትን ለማለት ይሞክራሉ። በጣም ብዙ ፈረንጆች ዲ ኤም ያደርጉኛል፣ መልኬን ያዩ ሰዎች። ብዙ ሰዎች ታቁኛለህ ከፈረስ ጋር የዋለች ጊደር ፈስተምራ መጣች ይባላል። ይሄው ከማን ተምራ ፈረስ አሬ ታያ ጋር ታያ ጋር ታያ ጋር ታያ ጋር ለዚህ ቤተሰብ ምን ስም ዘ ግሬተስት ስኳድ ኢዝ ኤቨር እኔ ስሙ ስሙን በቻይኛ ባደርገው ደስ ይለኛል ምን ይሄው ቺንቻ እሺ ማለት ሰላም ማለት ሴንሴ ማለት ደግሞ ለካራቴ ሰላምታ መስጠት ለማንኛውም የሶስቱን ለየት ያለ ነገር ልንገራችሁ ከሶስቱ የኛ ቤተሰብ ውስጥ ከሶስቱ ለየት ያለ ባህሪ ማለት አሁን ለምሳሌ አለች ብዙ ጊዜ ታጠራለች የምታጠነው ባይገባትም ብዙ ጊዜም የምታሳልፈው ደብተሩ ላይ ነው ምናምን። ስልኳ ላይ ያላት ጊዜ በጣም ማጭር ነው፣ ግን ያው አይገባት። የምትማረው ትምህርት እሷ ደግሞ በጣም ትዕግስተኛ ሰው ነች ድንገት ድንገት ለዛ ነው ብዙ ጊዜ ኮፍያ እያማረገው ላይ ነው። እሷ ደግሞ በጣም ያው እንደ ታላቅነቷ ምንም በቃ ላይ በጣም ትሪት አርጋ ነው ያሳደገችን። ስናጠፋ ስናጠፋ ብቻ የፈላዋ ውስጥ ትከተናለች። ግን በጣም በቃ በጣም እንደ እህት በጣም ተንከባክባ ያሳድጋናለች። ያው በጣም ተንከባክባ ያሳድጋናለች። እኔ ደግሞ እንደ ልጅ በጣም ትዕግስተኛ ጨዋ ሆኜን ያደግኩት ነው። ለጎረቤት እላካለሁ ምናምን ይጠፋል እንጂ ለቤት ይጠፋል። አይመለስም፣ ለቤት አይላክም፣ ለጎረቤት ይላል። ብር በእንግሊዝኛ ብር ይባላል። ባረበኛ ባረበኛ፣ ፍሉስ ማፊ፣ ፍሉስ ማፊ፣ ሲጋራ ማፊ። ቤት ባረበኛ ቤት ነው ቤት በአረበኛ ቤት ነው። ሸዋይ ሸዋይ አረበኛ ተዓርፍ አረፍ ሸዋይ ሸዋይ አረበኛ አና የኔ ማለት ነው። እኔ እኔ ማትያስ ነው።

በልጅነትቴ እንትን ፈረጆች ሊያሳድጉኝ እንትን ብለው ይሄ ልጅ ከሄደ ይሸመጥጠናል ብለው ነው ያስቀሩ ቤት ውስጥ እንጂ

ፋሚሊ ቨሪ ቨሪ ሀርድ ካንትሪ ሀርድ ላይፍ ሀርድ ቤት ኪራይ ሀርድ ዘይት ሀርድ ሽንኩርት ሀርድ። እና እንግዲህ ቤተሰቦቼ ይሄንን ይመስላሉ። ለዛሬ በዚህ ያህል በጥቂቱ ካስተዋወቅኳችሁ ይበቃል፤ ምክንያቱም ከዚህ በኋላ በጣም ብዙ ቪዲዮ ስለምንሰራላችሁ በአንድ ጊዜ እንዳጥሏቸው ይህን ቤተሰብ አይቶ ቀጣይ ቪዲዮ ስትገቡ የእነሱን ማጣት በጣም ከባድ ነው። እኔ አሁን ማታ ማታ ምሽት የቤት ስገባ ሳያቸው ደስ ይለኛል፣ ስፔሻሊ ተኝቶ ሲሆን እና ቤተሰባችን ይመስላል። እስ ቤተሰብ ጥሩ ስም መውጣት ከቻላችሁ ለዚህ ቤተሰብ ጥሩ ስም መውጣት ከቻላችሁ እኔ ጥሩ ሽልማት አለ። ጥሩ ስም ላወጣ፣ ለዚህ ቤተሰብ ጥሩ ስም ላወጣና በጣም ለተመቸም ሽልማት፣ ሽልማት ነው ሽልማቱ ነው። አልነግራችሁም። ምን ነው? ኢትስ ሰርፕራይዝ። እሱ ሰርፕራይዝ አረጋቸው አይደል? እናንተ ያለው ደግሞ ሰርፕራይዝ ማረጋችሁ ነው። ለማንኛውም ቤተሰባችን ይህን ይመስላል። በመጨረሻ ማስተላለፍ የምትፈልጉት መልዕክት ካለ፣ እኔንም ማመስገን እንደምትፈልጉ አውቃለሁ፣ ግን እባካችሁ ብዙ እንዳታዙ። ምስጋና በጣም ታቁኛላችሁ። ምስጋና አሉ ብዙ ጊዜ ስለዚህ አመስግኑ መስገን ብትፈልግ አመሰግን መናገር ማስተላለፍ የምትፈልጉት መልእክት ካለ ምክንያቱም እዚህ 16 ሺህ ሰብስክራይበር አለን። ፕላስ ደግሞ ማስታወስ የምፈልገው ነገር ቲክቶክ ቪዲዮ እየሰራ ነበር። ያው ቲክቶክም ጀምረናል። ቲክቶክም የኛ ቤተሰብ በሚል አዲስ ተከታታይ ተከታታይ ነው የሚባለው ተከታታይ ብቻ በየደስ የሚል የቤተሰብ ጭውውቶችን ወደ እናንተ ለማቅረብ እየሞከር ነው። ከላያችሁ ገብታችሁ እዩት። ከዚህ በፊት ቲክቶክ ላይ እዚሁ እዚሁ ላይ ለቅቄው ነበር፣ ከቲክቶክ ቪዲዮዎች ጋር ቀላቅዬ ምናልባት ካያችሁ ብቻ። የኛ ቤተሰብ ይህንን ይመስላል ማለት ነው። ፈገግ ነገር ካለ ሰብስክራይብ ያርጉ። ተከታታይ ቪዲዮዎች እንሰራለን። ምርጥ ምርጥ አስቂኝ የሆኑ ስራዎች እንሰራለን። ስለዚህ ሰብስክራይብ አርጉ። አሁን ቃል የገባችሁኝ ሁለቱ ለመዞር ነው፣ አፈምሰን እና እንከፍላለን ብሎ ነው ጋይ። ለማንኛው የኛ ቤተሰብ ይህን ይመስላል። ያው ሆፕ ፉሊ እንደወደዳቸኋቸው ባለ ሙሉ ተስፋ ምክንያቱም ነው የሚወደድ አይነት ፋሚሊ ነው ያለኝ። ነዛ ነው። ብዙ ጊዜ ውጭ የምውለው ቤትም አልገባም እና ቤተሰባችን ይህ ይመስላል። ከዚህ በኋላ ደግሞ በሚመጡት ቪዲዮዎች በጣም ብዙ ገጠመኞች አሉን፣ የቤተሰብ ጭውውቶች ይኖሩናል ምናምን በጣም ብዙ ቪዲዮ ስለምንሰራላችሁ የእኛን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንዳያመልጣችሁ፣ ምንም አይነት ቪዲዮ እንዳያመልጣችሁ፣ የእኛን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብራችሁን እንወዳችኋለን።

በአረብኛ አመሰግናለሁ ማለት ነው። ሹክራን ያ ቢቲ ካም ቱ ዱባይ ካም ቱ ሰብስክራይብ ሰብስክራይብ እያደረጋችሁ ለማንኛውም፣ ሁላችሁም እናመሰግናለን፣ እንወዳችኋለን። መልካም ቀን ይሁንላችሁ። መልካም ጊዜ። ባይ ባይ